ለአንቺ አስቦ ወተናገረ ነገሮች እስኪ እጅግ ልክ ያለፈ ወይም ደግሞ በጣም እንግዲህ ብዙ ሰዎችን ያበሳጨ በተለይ ሀይሚ የምታረጋቸው ነገሮች እያንዳንዱ ሁሉንም ሰው እንግዲህ በጣም እያስቆጣ ነው። በተለይ እንግዲህ ብሩኬ ላይ እየደረሰ ያለው ነገር ደግሞ እጅግ በጣም ያሳዝናል። እንግዲህ ያው እንደምታውቁት በጣም ደግሞ በሚያሳፍር ሁኔታ በተለይ ዳኒ ሮስተ ሲዋረዳ አይተናል። እጅግ አስገራሚ ነገር ነው በዛሬ ቪዲዮ የምነግራችሁ በጣም ብዙ ነገሮች ተፈጥረዋል። በተለይ ደግሞ እንግዲህ በዳኒ ሮስተና በብሩኬ መሀል ያለው ነገር ወደ መጨረሻው ሄዷል ማለት ነው። እሱ ብቻ አይደለም፣ እጅግ በጣም በጣም እንግዲህ የሚያስደብር ነገርም አድርጋለች ሀይሚ። በተለይ ከስተቷም እየተማረች አይደለም። የምታረጋቸው ነገሮችም በማስተዋል ሳይሆን እንደፈቀደ ወይም ደግሞ ስሜቷ እንደመጣላት ነገር ነው የምታረገው። ያ ነገር ደግሞ በጣም ብዙ ሰዎችን እያሳሰበ ወይም ደግሞ እያሳዘነ ይገኛል። እንግዲህ ጉድ ወደ ቻናሌ ቤተሰቦች በአዲስ ቪዲዮ ተመልሰናል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ፣ አዲስ ያልሆናችሁ ደግሞ እንደተለመደው ቪዲዮአችን ላይክ አርጉ፣ ሐሳብ አስተያየታችሁን ኮሜንት ስር አስቀምጡልን። ወደ ጉዳያችን ከሰሞኑ እጅግ በጣም ብዙ ነገሮች ተፈጥሯል። እንግዲህ በጣም ብዙ ሰዎችን የሚያስተዛዝብ በተለይ እንግዲህ ሀይሚ የምታረጋቸው እያንዳንዱ ነገሮች በተለይ ብሩኬን ለመጉዳት እንደሆነ እስከሚመስል ድረስ በጣም ብዙ ሰዎች እንግዲህ በእሷ እንዳዘኑ በተለያየ ቪዲዮቿ ላይ ኮመንት እያደረጉ ወይም ሀሳባቸውን እየሰጡ ነበረ። በዛሬ ቪዲዮ እንግዲህ እጅግ በጣም ያሳዝነኝ ነገር በተለይ አንድ ስጦታ ብሎ የሰጣት ወይም ደግሞ ከዚህ በፊት ብሩኬ እንደምታውቁት የስልክ ስጦታ ብሎ ለሀይሚ ሰጥቶ ነበረ ያንን ስልክ እንግዲህ ስጦታ ስለሆነ ወይም ደግሞ አንተን ስለሚያስታውሰኝ አልፈልግም፣ ስለዚህ ውሰድልኝ ብላ ልሰጠው ስትሞክር ሞክር ነበረ። እጅግ በጣም እንግዲህ ውስጡ ተሰብሯል። ብሩኬ በተለይ በጣም አዝኖባታል። ምክንያቱም የምታረጋቸው ነገሮች በሙሉ እሱን ለመጉዳት ወይም ደግሞ ሆን ብላ በተደጋጋሚ ብሩኬን ለመጉዳት እንደሆነ ብሩኬን በዛ ሳይድ ነው እንግዲህ ያሰበው። ብዙ ሰዎችም እንግዲህ ያው የምታደርጋቸው ነገሮች ትክክል አይደለም። ሀይሚ በቃ የምታደርጋቸው ነገሮች በጣም በጣም አሳሳቢ ነው። በተለይ እንግዲህ እንደምታስታውሱት በባለፈው ቪዲዮ በተለይ ዳኒ ሮስት ሁለት መቶ ሺህ ወይም ደግሞ መቶ ሺህ የራሱ ሰብስክራይበር ስለገባ እንግዲህ የምስጋና ፕሮግራም ብሎ አዘጋጅቶ በዛን ሰዓትም እንግዲህ ሶስት ና መታ ድብልቅልቁን አውጥታ በተለይ ከብሩኬ ጋራ ያላትን ነገር እዛው መድረክ ላይ ተናግራ በጣም እንግዲህ ስትሳደብና ብዙ ነገሮችን አደርጋ ሶስና ፕሮግራማቸውንም በጥብጣለች ማለት ነው። በዛም የተነሳ እንግዲህ ዳኒ ሮስ እጅግ በጣም አዝኖ ነበረ። እንግዲህ እውነቱን ለመናገር ይገባዋል ብለን ነው የምናስበው። ምክንያቱም ያረገችው ነገር ትክክል ነው። በተለይ ሶስና ያረገችው ነገር ፕሮግራሙ ትክክለኛ አልነበረም። በጣም ብዙ ለፍታለች በጣም በጣም ደክማለች። በተለይ ሀይሚ ብዙ ነገሮችን አሳልፋለች። በዛ ቻናል እንግዲህ ያፈራቻቸው በተለይ ቤተሰቦቻ እሷን ብቻ ሳይሆን ብሩኬንም ወዶ ነው እሷን እንግዲህ ሰብስክራይብ አድርጎ እስከ ዛሬ ድረስ ከእሷ ጋር የሆኑት እና በዛም ፕሮግራም ላይ እንግዲህ በጣም የሚጠበቀው አንድ ሰው ቢኖር ብሩኬ ብቻ ነው። ብሩኬ ነው የሚገባው እዛ ቦታ ላይም መኖርም ያለበት ከሀይሚ ጋራ ብሩኬ ብቻ ነው። ያንን ነገር ዋጋ የከፈለበት ብለን ነው የምናስበው። ያም ሆኖ ይህ እንግዲህ ምንድን ነው ሀይሚ ያደረገችው ነገር እጅግ በጣም ትክክል አይደለም። በዛ ላይም እንግዲህ ዳኒ ሮያል ደግሞ ሆን ብሎ ይህንን ነገር እያደረገ እንደነበረ ወይም ደግሞ ፍቅሮ ለመግለጽም እየሞከረ እንደነበረ እናስታውሳለን። እንግዲህ ብሩክን የሚረዳ አምላክ ስላልተኛ ያው ሀሳቡን ሳይሳካለት ቀርቶ በስተመጨረሻ ፕሮግራሙ ተበጥብጦ ወደማይፈልግ ነገር ውስጥ ገብቶ በስተመጨረሻ ፕሮግራሙም ተበጥብጦ ቀርቷል ማለት ነው። በዛም የተነሳ እንግዲህ ድኖ የተሰማት ሀይሚ በጣም በጣም እንዳዘነች በተለይ እንደዛ አይነት ነገር ስላደረገች ሶስ እና በጣም እንዳዘነች ስትናገር ነበረ። በትላንትና ቪዲዮ ደግሞ እጅግ በጣም በሚገርም ሁኔታ እንግዲህ ያው የተረሳ ነገር ማስታወስ ትወዳለች መሰለኝ እንግዲህ ያው በጣም ያልጠበቀ ነው ነገር፣ አንድ ሰው ስጦታ ብሎ ከሰጣት በኋላ ያንን ስጦታ ለመመለስ ስትሞክር ነው ያየ ነው። ስጦታ በጭራሽ የማይመለስ የትም ቦታ ላይ እንግዲህ እንደዚህ አይነት ስጦታ ሲመለስም አይተን አናውቅም። ግን ምንድን ነው ስጦታን ልመልስልህ ወይም ደግሞ የሰጠኝን ነገር ልመልስልህ ብላ ብሩኬን ጠርታ እንግዲህ ስልኩን ወይም ደግሞ ያንን ስልክ የተሰጣትን ነገር ለመመለስ ስትሞክራ አይተናል ማለት ነው። በዛም እንግዲህ በጣም በጣም እንዳዘነ በጣም ተናግሯል። በተለይ ብሩኬ ምክንያቱም ሆን ብላ ነገሮች እየፈለገች እሱን ለማናደድ እያደረገች ያለ ነገር ነው የሚመስለው። በጣም ብዙ ሰዎችም በዛ ጉዳይ እያወሩ ነበረ። እንግዲህ በጣም ሀይሚ ከልክ በላይ የሆነ ነገሮችን እያረገች ነው መታረቅ እንኳን ባይኖርም አትሊስት እንግዲህ በቃ ሰላም ሆኖ እንዲኖር እንኳን እያረገች አይደለም። በየጊዜው እያስታወሰች በየጊዜው እንግዲህ እንዲናደድ ወይም ደግሞ ሌላ ነገር ውስጥ እንዲገባ እያረገች ነው በሚለው በጣም ብዙ ሰው እንግዲህ እየወቀሳት ይገኛል ማለት ነው። እንግዲህ እውነቱን ለመናገር የብሩኬና የሀይሚ ጉዳይ መጣላታቸው በተለይ በሶስተኛ ወገን መሆኑ በሁለቱም አንጻር እንግዲህ ጥፋት ነበረ። ያም ሆኖ ግን ምንድነው በጣም በጣም ጋነነችው ሀይሚ ናት። ምክንያቱም እንግዲህ የብሩኬም ቺታ አርጓል ተብሏል በዛውም ልክ እንግዲህ ያው ሀይሚም ቺት አርጋለች ብሎ እንደነበረ እናስታውሳለን። ብሩኬ ግን ምንድነው እሱ ያንን ነገር ሁሉ ረስቶ ከእሷ ጋራ መሆን ፈልጎ ይቅርታ ጠይቋት ነበረ በተለያየ ጊዜ። በዛ ላይ ደግሞ እሷ የምታረጋቸው ነገሮች እሱን ለማናደር ነው የሚመስለው። በተለይ ዳኒ ሮስት ጋራ አንድ ነገር ሲፈጠር በፍጥነት እንግዲህ ወደ ዳኒ ሮስት ነው የምትሮጠው። ያ ነገር ደግሞ ውስጡ እንዲከፋ ወይም ደግሞ በጣም እንዲያዝነ አድር አድርጎታል ማለት ነው። ብሩኬን በዚህ ደረጃ እንግዲህ ያው እሱ እንኳን ከሶስና ጋር አልተቀራረበም፣ እሷ እንደምትቀራረብ ከዳኒሮስት ጋራ ከሶስና ጋራ በዚህ ደረጃ አልተቀራረበም። ግን እሷ ምን እንደፈለገች በጣም ብዙዎችም እንግዲህ ጥያቄ ሆኖበታል ማለት ነው። ለምታረቅም አትፈልግም፣ አብሮ አብሮ መሆንም አትፈልግም። በዛ ላይ ደግሞ ህይወቱን በትክክል እንዲኖር አትፈልግም። እንግዲህ በጣም ከባድ ሁኔታ ውስጥ ገብተዋል። እንግዲህ እንዳያችሁት ከሆነ ብ ብዙ ነገር የለፋበት ዩቲዩብ ቻናል በተለይ ከእሷ ጋራ እጅግ በጣም ቪዲዮዎች ሲሰሩ የነበሩት ከብሩኬ ጋር ነበረ። ያም ሆኖ ግን በዛን ሰዓት ዳኒ ሮስት ነው አንድ ሁለት ሶስት ቪዲዮዎችን ከእሷ ጋር ስለሰራ ብቻ ዛሬ ላይ መጥቶ እንደ ባለቤት ወይም ደግሞ እንደ አፍቃሪ ሆኖ እንግዲህ ለመገኘት ሞክሮ ነበረ። ያም ሆኖ እንግዲህ ፈጣሪም አላሳካለትም። በዛም የተነሳ እንግዲህ ያው ነገሮቹ ድብልቅልቅ ወጥቶ ምን ይፈጠራል ወደፊትስ፣ ምንድን ነው የሚፈጠረው የሚለውን ደግሞ እጅግ በጣም ብዙ ሰዎችን እያነጋገረ ይገኛል። በጣም በጣም እንግዲህ ደስ በሚል ሁኔታ የዳኒ ሮስተ እንደዛ ሆኖ ማለቁ በጣም ደስ ይላል። በተቃራኒ በኩል ደግሞ እንግዲህ ሀይሚ እስካሁን ድረስ አለመንቃቷ፣ በተለይ እንግዲህ እኛ በጣም ብዙ ጊዜ ሞክረናል እሷ እንድትመለስ ወይም ደግሞ ስልካ አንስታ እንድታወራን፣ ያለንም መረጃ ልከን ነበረ። ግን ምንም አይነት እንግዲህ መስማትም አልፈለገችም። የራሷን ውሳኔ ወሰናለች ሀይሜ እንግዲህ ወደፊት ደግሞ የሚሆነውን አብረምና ይሆናል። እንግዲህ ውድ የቻናሌ ቤተሰቦች የነ ሀይሚ ጉዳይ እጅግ በጣም አሳሳቢ ነው። ምክንያቱም አሁን ብሩኬ አንድ ጊዜ ተስፋ እየቆረጠ ነው። በጣም ተስፋ እንዲቆርጥም እያደረገች ነው። በተደጋጋሚ አይታችኋል ከሆነ በየቀኑ የሚያሳየው ፊት እንኳን ከድሮ በጣም እንግዲህ በጣም የተለያየ ሆኗል። ምክንያቱም ደግሞ ተስፋ እየቆረጠ መሆኑን ያሳያል። በተለይ ሀይሚ ላይ ያለው ነገር በጣም እንግዲህ እምነቱም ሁሉም ነገር ቀንሷል። ያ ነገር ደግሞ በጣም ያሳዝናል። በዚህ ከቀጠለች እንግዲህ ያው ሙሉ በሙሉ ብሩኬን ታጣለች ማለት ነው። እንግዲህ እንደዛ እንዳይሆን እንግዲህ ያው እኛም ምኞታችን ነው። እንግዲህ ፈጣሪ ይርዳቸው፣ ምንም ማድረግ አንችልም። ያገኘነው መረጃ ይሄንን ይመስል ነበረ። በቀጣይ ቪዲዮ እስከምንገናኝ ድረስ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። አዲስ ያልሆናችሁ ደግሞ እንደተለመደው ቪዲዮአችን ላይክ አርጎ ሀሳብ አስተያየታችሁን ኮመንት ስራ አስቀምጡልን። በሚቀጥለው ቪዲዮ እስከምንገናኝ ድረስ በያላችሁበት መልካም ጊዜ ይሆንላችሁ።